አስቶንቢላ ከፓሪስ ሴንጀርሜን ዶርትሙንድ ከባርሴሎና የሩብ ፍጻሜ የአውሮፓ ሻምፒዮንስ ሊግ የማቅሰኙ ምሽት ሁለት ጫወታዎች ሮብ ሪያል ማድሪድ አርሴናል እንዲሁም ኢንተር ሚላን ባየር ሙኒክ አሸናፊዎቹ ለዋንጫ የማለፍ እድላቸው ሰፋ ብሎ ነው የዛሬውን ጫዋታና የነገውን የሚያደርጉት። ባለፈው ሳምንት ረቡዕ ፓሪስ ሴን ዠርሜን በሜዳው ሶስት ለአንድ አስቶን ሚላን አሸንፈዋል። ባርሴሎና እንዲሁ አራት ለባዶ ዶርትሙንድን አሸንፈዋል። አርሴናል በሜዳው ሶስት ለባዶ ሪያል ማድሪድን አሸንፈዋል። ኢንተር ሚላን በባየር ሙኒክ ሜዳ ተጉዞ ሁለት ለአንድ አሸንፈዋል። ዛሬ በፖለቲካው ዓለም አቀፍ እውቅና ያላት በምድራችን ላይ ትልቅ ፖለቲካዊ ስሬት የፍልስፍና መነሻ የፖለቲካ አብዮት መቀስቀሻ ትላልቅ ዓለም አቀፍ ሰነዶች የተሰደሩባት የተሰነዱባት በፍልስፍናውና በመንግስት ምስረታ በሀገረ መንግስት ምስረታ ትላልቅ ፍልስፍናዎች የተካሄዱባት አገር ነች ፈረንሳይ። መቀመጫዋ ፓሪስ፣ የነ ናፖሊዮን ቦናፓርት ሀገር በአለም ፖለቲካ ውስጥ እጅግ አስገራሚ ታሪክ ያላቸው ትልቅ መሪ እነ ቻርልስ ደጎል የፈረንሳይ አባት ወይም የቁርጥ ቅልጅ። ከዛ በኋላ በርካታ ፕሬዚዳንቶች አሉ። እነ ፍራንሷ ሜትራን፣ እነ ጃክ ሺራክ የዓለም ዋንጫን ከዚዳን ጋር፣ ከሎረን ብላ ጋር፣ ከዴሻ ጋር የሳሙት። ከዛ በኋላ ደግሞ እነ ሳርኮዚ አሉ እነ የአሁኑ ማክሮን ከማክሮንና ከሳርኮዚ ማል ደግሞ ሆሉንዴ የሚባሉም አሉ። እንግዲህ ፈረንሳይ በፖለቲካው በመላው ዓለም በተለይ ደግሞ የአውሮፓ ህብረትን ምስረታ ገጀርመን ጋር አጠናክራ መያዟ፣ እንዲሁም በቅኝ ግዛት አፍሪካን፣ ካሪቢያን ብዙ አገሮችን እስከዛሬም እንግዲህ የጡት አባት ሆና በእጃ ዙር የምትገዛ መቀመጫዋ የእግር ኳስ ጥሟን ለማርካት እስከ ዛሬ ድረስ እንደ ፓሪስ የደከመ የለፋ የወጣ የወረደ የለም። 1993-94 በፈረንጆቹ ከሞናኮ እጅግ በጣም የወደፊት ተስፋው በአርሴን ቬንገር ታንጾ የዓለም ኮከብ እንዲሆን ታጭቶ ገና ከፍ ባለ ጊዜ እውቅናውን እንዳገኘ ጆርጅ ዮሃን ፓሪስ ሴንት ቫልዶን ብራዚል ራይን የሶቅራጥስን ወንድም ከብራዚል ሪካርዶ ጎሜዝ ፓሪስ ጀርሜኑ በተለይ ኢንተርስፖርት ላይ ሁሴን አብድል ቀኒ በተደጋጋሚ ሲጽፍለት የነበረው አለን ሮች ተከላካዩ ጥቁሩ ካምቦሬን ኮሌክተር ጎሪን። ደቪዥኖላ ፓሪስ በእነሱ ዓለምን አድምቃ ለራሷም ፈክታ በዋንጫ ግን ልደምቅ አልቻለችም። እጅግ በጣም ዋንጫ ለማግኘት የአውሮፓ ዋንጫ ለማግኘት የምትለፋ የምትደክም ድንቅ ውብ ከተማ። በመሀል ከተማዋ እምብርት ላይ የተቋቋመው ይህ ክለብ በዓለም ከዋክብትን በመሰብሰብ ተወዳዳሪ የለው። ከዛ በኋላ የኳታሩ ባለሀብት ከሳርኮዚ ጋር ተነጋግረው ከነ ፕላቲኒ ጋር መክረው ፓሪሴን ጀርሜንን ከገዙ በኋላ የዓለም ሪከርድ በሰበረ ዋጋ ኒማርን ከማዘዋወራቸው በፊት ከኤሲ ሚላን ሲልቫንና ኢብራሂሞቪችን እንዲሁም ከናፖሊ ላቬዚን በመላው እግር ኳስ ቤተሰብ ብዙም የማናስታውሰው አብዛኛው ኳስን በረቀቀ ሁኔታ ለሚረዱ ልጆች ረቂቅ ዓይን የሚፈልገው አርጀንቲናዊ ፓስቶሬ አርጀንቲናዊ ፓስቶሬን ከዛ በኋላ ደግሞ ዩራጓዩን ካቫኒን ዓለም ላይ ያሉ ነቬራቲን ሁሉ ሰበሰቡ፣ የአውሮፓ ዋንጫ የሻምፒየንስ ሊግ ሊሳካ አልቻለም። እንዲሁ ሊዮኔል ሜሲን እና ኒማርን ከባፔ ጋር አጣምራ ዳግመኛ ሞከረች፣ አልተሳካም። ሉዊስ ኤንሪኬ በእግር ኳስ ክብር ዝና አግኝተው ከክለብ በላይ ራሳቸውን ከፍ አድርገው የሚያዩትን እነሱን ለመቀየርም እነሱን ለማግባባትም እጅግ በጣም ፈታኝ የሆኑ ተጫዋቾችን እንደመጡ፣ ትልቁ ስራቸው ማሰናበት ነበር። በእግር ኳስ አሰልጣኙ ሙሉ ትሬኒንጉን፣ ሙሉ ጫወታውን፣ ሙሉ የተጫዋቾቹን ውሎና አዳር መቆጣጠር ካልቻለ ያ ክለብ ከአሰልጣኙ እጅ ይወጣና ለቁጥጥር ምቹ አይሆንም። ኡናይ ኤምሪ ፓሪስ ሴንጀርሜንን በያዙ ጊዜ የቪዲዮ አናሊሲስ መቶ በቪዲዮ አናሊሱ አማካኝነት ኒማርን እንቅስቃሴውን ሲገመግሙ አፍ አውጥቶ ኒማር እናንተ እኔን ለመገምገም አቅም የላችሁም ብሎ ጥሎ ሄደዋል። እንደዚህ መብታቸውን ያስነጠቁ አሰልጣኞች የትኛውንም አይነት የታክቲክና የአሰላለፍ ጨዋታ የማንበብ ብቃት ቢኖራቸውም ተጫዋቾችን ማስተዳደር አለመቻል በጦር ሜዳ ያለን ወታደር በበቂ ሁኔታ በተገቢ ሁኔታ ማዘዝ አለመቻል ነው። ሊዊስ ሄኔሪኬ ከሜዳ ውጭና በሜዳ ውስጥ ያለውን ሙሉ ኃላፊነትን ለመቀበል እንደዚህ ክለቡ ላይ የበላይነትን ወይም ደግሞ ከክለቡ በላይ የራሳቸውን ኢሜጅ የሳሉ ተጫዋቾችን በነጻ ዝውውር በመሸኘት በማሰናበት፣ በሽያጭም ከክለቡ በማራቅ ክለቡን የማጽዳት ስራ ሰራና ፓሪስ ለዘመናት ስትጓጓ የነበረውን ዋንጫ በዘመናዊ አጫዋወት በተለየ አጫዋወት የየትኛውም ክለብ ደጋፊዎች ልባቸውን በኳስ እንቅስቃሴ ሊያረካ በሚችል በማይቋረጥ ሪትም የሚጫወት ቡድን ገንብቷል። የፓሪስ ሴንጀርሜን ተጫዋቾች ወደ አንድ ድግስ ቢጠሩ በኮከብነት በበላይነት ክብር ዝናን በመጎናጸፍ የመጀመሪያውን በር ከፍቶ ሊገባ ወይም ደግሞ እኔ ነኝ መቅደም ያለብኝ ብሎ ጥያቄ አቅርቦ ከፊት ለፊት ትከሻ ሊለካካ የሚችል ተጫዋች የለም። ማርኩኔስ ብዙ በመቆየቱና አምበል በመሆኑ ብራዚላዊ ራሱን አስከብሮ ቲም ውስጥ ያሉ ልጆች እንዲያከብሩት አርቋል። ሌሎቹ ገና ተጫውቶ ያልጠገቡ፣ የሚሰጣቸውን ታክቲክ በአግባቡ የሚረዱ የእድሜያቸው ጥሩ ደረጃ ላይ የደረሱ በዓለም ላይ ከፍተኛ እውቅና ሳያገኙ እውቅናን የሚሹ ትላልቅ ዋንጫዎችን ማግኘት የሚፈልጉ ለአዲስ ፍላጎትና ለአዲስ እድል የተራቡ ወጣቶችን አሰባጥሮ ፓሪስን ለማድመቅ ተዘጋጅቷል። ሉዊስ ኔሪኬ ሙሉ ኃላፊነቱን ሲረከብ የኳታሩ ባለሀብት ምንም አይነት ማቅማማት ምንም አይነት የሀሳብ መውላውል ሳይኖር ኃላፊነቱን ሰጧቸው። አሁን በፓሪስ ሴንት ጀርሜን የሚደረገው የኳስ እንቅስቃሴ ዓለም ላይ ላሉ የላቲን፣ የአውሮፓ፣ የአፍሪካ፣ የትኛውም አገር አሰልጣኞች ለስልጠና ማኗዋል ሊጠቀሙ የሚችሉበትን የስልጠና አይነት እየሰጠነ ያለው እግር ኳስን በገለልተኛነት ለምትወዱ ሰዎች የአብዲ ራዋ ቲዩብ በአብዲና በፓቻ የሚዘጋጀው ዩቲዩብ የአመቱ ብቻ ሳይሆን የክፍለ ዘመኑ ስጦት አድርገን የምንሰጣችው የፓሪስ ሴንት ጀርሜንን የሀያ ወይም የሰላሳ ደቂቃ ጫወታ መመልከት ነው። በእግር ኳስ ለተለከፍን፣ የእግር ኳስ እንቅስቃሴ የገዛን፣ በእግር ኳስ ውስጥ ውለን ለምናድር፣ በእግር ኳስ ውስጥ በደስታ ለምንፈነጥቅ፣ በእግር ኳስ ውስጥ በሀዘን ለምንጎዳ እንቅስቃሴው ከእርካታ አልፎ በሌሎች ክለቦች ውስጥ ያጣነው እጅግ በጣም ረቂቅ አጫዋወት እያሳየን ያለ አሰልጣኝ ነው። ፓሪሶች በተለይ የሦስቱ ፖርቱጋላውያን በዚህ ክለብ ውስጥ ያላቸውን እንቅስቃሴ የፖርቱጋል ብሔራዊ ቡድን መድገም አለመቻሉ እነዚህን ልጆች ይዞ ይታደሉታል እንጂ አይታገሉትም። የግራ ክንፍ ተከላካዩ ኑኖ ሜንዴዝ ያለውን የኳስ ብቃት ያለውን የኳስ መረዳት ስትመለከቱ ቪቲኒያና ኔቨስ አንድም የመንጠቅ ባህሪ የሌላቸው ነገር ግን ከኢኒስታና ከዣቪ በተሻለ ሁኔታ የኳስ ንክኪ እየፈጠሩ ያሉ ሁለት ፖርቱጋላውያን በአገራቸው እነ ሲልቫን ቀላቅለው እነ ጆ የስሚላኑን ሊያውን ጨምሮ እነ ሲልቫን የማንቸስተሩን ብሩኖን ጨምሮ ፖርቱጋል የዓለም ዋንጫን የአውሮፓ ዋንጫን ማግኘት አለመቻሏ ከአሰልጣኙ መዘናጋት ከአሰልጣኙ የእውቀት ማጠር ከአሰልጣኙ የእውቀት ማነስ ካልሆነ እነዚህ ልጆች በእጅ ክለቦቻቸው የሚያሳዩትን እንቅስቃሴ ስናይ ፖርቱጋል በዓለም ላይ ምን ያህል አስፈሪ ቡድን እንደሆነች ፍንትቡ ብሎ ይታያል። በፓሪስ ሴን ጀርሜን የደመቁት ፖርቱጋላውያን ብቻ አይደሉም። ፈረንሳውያን እነ ደንቤሌ ድዌ ከፊት ለፊት ያለው ባርኮላ እንግዲህ በብሔራዊ ቡድናቸው ተጠባባቂም ለመሆን እድል ያላገኙ አሁን ገና ነቃ ብሎ እየተመረጡ ያሉ ወጣቶች ናቸው። እነዚህ ልጆች አስተባብረው ኳሷ ከመሬት ላይ ከሳሯ በኢንች ከፍ እንዳትል እያንዳንዱ የኳስ ንክኪ፣ ቅብብሉ፣ ወደፊት ያለው ሽግግር ታሳቢ የተደረገው በእውቀት በጥንቃቄ ታሳቢ ተደርጎ አላማና ኢላማ ያለው እንቅስቃሴ እንጂ በደመ ነፍስ ክፍት ቦታ በታየበት ብቻ ሁሉ ኳስ እየተጣለ በግምት የሚደረግ ሙከራ አይደለም። ለዚህ ነው ፓሪሶች እየተመሩ እንኳን አንድ ደቂቃ ቢቀር ያ አንድ ደቂቃ ኳስ ወደፊት የሚጣልበት ሂደት በፍጹም የለም። የፓሪስ ንጀርሜን ትልቁ ችግር የግል አስተያየት በእኔ በኩል ብዙ የስፖርት ቤተሰብ ላይ ስማማ ይችላል። ቅጣት ምትም ሊያስቆጥር ይችላል። የጠነከሩ ኳሶችንም እንደ ራይስ የቆሙ ኳሶችንም ሊያስቆጥር ይችላል። ሀኪሚ እንዲሁም ጣሊያናዊ በረኛ ዶናሮማ ሁለቱ የረጅም ኮንትራት በመፈረማቸውና በፓሪስ ሴንት ጀርሜን በጸባያቸው በፍላጎታቸው ትልቅ ቤተኛ ሆኖ በመቆየታቸው እንጂ ለሉዊስ ሄኔሪኬ ብዙ ጊዜ በታክቲክ መበለጥና ውጤት ማጣት ተጠያቂ እኔ የማደረጋቸው ሞሮካዊውን ሀኪሚና ጣሊያናዊውን ዶና ሮማን ነው። ዶና ሮማ የኳስ ክህሎት ሳይሆን ኳስ የመመለስ ብቃት የኦናና ተቃራኒ፣ በእጁ የመመለስ ብቃቱ ከሌሎቹ ሁሉ ይሻል ይችላል ግዙፍ ከመሆኑ አንጻር። ነገር ግን ሊዊስ ሄኔሪኬ የሚፈልገውን አይነት ኳስ ተቆጣጥሮ የመጫወት ብቃት ዶና ሮማ አላሟላም። እንዲሁም ሀኪሚ ሐኪሚ በፍጥነት በጉልበትና ክሮስ በሚደረጉ ኳሶች ላይ ልምድ ስላለው ከበርካታ አሰልጣኞች ጋር ከአንጀሎቲም ከቱሄልም ከኡናይ እምሬም ጋር እዛ ስለሰነበተ ከነሱ ጋር ከነሱ ጋር እዛ ስለሰነበተ በሊዊስ ሄኔሪኬ ያጫወት ገና አልተገራም። በቀጣይ ዓመታት ሐኪሚ በፓሪስ ሴንት ጀርሜን በሌላ ተጫዋች ሊተካ ይገባል። ዶናሮማም እንዲሁ የበረኛነት ብቃቱ አጠያቂ ባይሆንም ኳስ ጀምሮ ወደፊት የሄዱ ኳሶች ቦታ በጠበበ ጊዜ ወደኋላ ሲመለሱ እንደ ጀማሪ ብዙ ስለሚወናበት ዶናሮማ የፓሪስ ሴንጀርሜን አንዱ ደንቃራ ነው ብለን እናስባለን። ይህ የፓሪስ ሴንጀርሜን ቡድን፣ አዎ ይህ የፓሪስ ሴንጀርሜን ቡድን ለእግር ኳስ ጤናማ አስተሳሰብ ለእግር ኳስ ሰላማዊ ፍሰት ለእግር ኳስ ከውጤት ይልቅ በእንቅስቃሴ የታጀበን ውጤት ለማምጣት ለሚጥሩ ክልቦች እንደ ምሳሌና እንደ ሐውልት አለት ተቆርቁሮ እንጨት ተምሶ በመሀል አደባባይ ሊቆምለት የሚገባ ክለብ በመሆኑ የዘንድሮውን ብቻ ሳይሆን በተከታታይ የአውሮፓ ሻምፒየንስ ሊግን ዋንጫ ቢያነሳ እግር ኳስ በውስጧ ለራሷ ለረጅም ዓመት በአጉል አጫዋወት የተከዘችበትን ጣርና ምጥ ሊያብስ ሊተካ ሊያጽናና የሚችል ድንቅ አጫዋወት ያለበት ክለብ በመሆኑ የፓሪስ ሴንት ጀርሜን ቡድን ከአርሴናልና ከማድሪድ አሸናፊ ጋር ተገናኝቶ ድል ነስቶ በዛ በኩል ከሚመጡት ምናልባት ኢንተር ሚላን ወይ ባርሴሎና ለፍጻሜ ቢደርስ ፓሪስን ሁላችንም በጥሙ ላይ ልንመለከት ይገባል ነው የምለው። እጅግ በጣም ተወዳጁ በዓለም ላይ ትልቁ አንጋፋው ክለብ የሚፈልገውን እምባፔን ያለምንም ማመንታት ባንዴ ነው የሸኘው። ኔማሪን ወደ ሳውዲ አረቢያ፣ ሜሲን ወደ አሜሪካ፣ ሌሎቹም አሉ። እጅግ በኳስ እውቀቱ ተወዳዳሪ የለውም ቬራቲን፣ እሱንም በአንድ ቃል ነው ያሰናበተው። ዛሬ ያሉት ልጆች በዚህ መልክ እግር ኳስ ይገነባል ተብሎ ማንም ሰው አያስብ። ከክለብ ድጋፍና ከውጤት ወጣ ብለን የፓሪስ ሰን ጀርሜንን እንቅስቃሴ እንመለከትና አንድ ሺህ ሰባት ኳስ በሻምፒየንስ ሊግ የተቀባበሉ እንዲሁም ከጃቪና ከኔስታ በተሻለ ሁኔታ ኳስን በፓስ የአውሮፓ ሊግ ከብት ሰበሩ ድንቅ ወጣቶች ያሉበትን ፓሪስ ሰን ጀርሜንን ለመደገፍ የሊቨርፑል የአርሴናል የማንቸስተር የቼልሲ የሲቲ ደጋፊ መሆን አይጠበቅም። ሌሊቱን እንቅልፋችንን ገብረን ጤንነታችን ሰውተን፣ በብርድ በዝናብ ቁጭ ብለን በምናየው ጨዋታ መሃል ለነፍሳችን ቅዝቃዜ እግር ኳሳዊ ትኩሳት ሊሰጠን የሚችለው ክለብ ፓሪስ ሴን ጀርሜን ነው ብለን አፋችንን ሞልተን እናወራለን። ዘጠና ሶስት ዘጠና አራት በ1986 የዓለም ዋንጫ ሚሼል ፕላቲና ዚኮ በተለያየ ጊዜ ፔናልቲ በሳቱበት ጊዜ ለፈረንሳይ አምስት አምስት ፔናልቲ ተሰጥቶ ብራዚልን ስታሸንፍ ግብ ያስቆጠረው ፈርናንዴዝ የነ ጆርጁ አሰልጣኝ ነበር። በራሱ ተሞክሮ እሱም የአቅሙን ጥሮ በአውሮፓ ሻምፒየንስ ሊግ ለፓሪስ ሴንጀርሜን ያቃተው ማርሴዎች በነዴሻ ባሲልቦሊ ሎረንብሎ ብሎ በነሙለር በሌሎቹም ተጫዋቾች የአውሮፓ ሻምፒየንስ ሊግን በነላማ ማሸነፍ ችሏል። በርናንድ ታፒ የሰሩት ሻጥር ወደ ሁለተኛ ዲቪዥን ክለቡ እንደ ወርድ ቢደረግም እና ቢዲፔ ላይ ያሉበት ቡድኑ ማለት ነው። ባሲል ቦሊ አንድ ጎል አግብቶ ያሸንፉበት ዋንጫ እንግዲ ፓሪስ ንጀርሜን ለዋንጫ እየጣረ ማርሴይ የአውሮፓ ሻምፒዮንስ ሊግን አንስተዋል። በፈረንሳይ ውስጥ የአውሮፓ ሻምፒየንስ ሊግን ማግኘት ያለበት ቡድን አለ ብለን እንደ ክለብ እዛ ሁለቱ እንዲፎካከሩ ወይም በሁለቱ መሀል ያለውን ፉክክር በማየት ሳይሆን ለአለም እግር ኳስ በእኔ በኩል ይህንን አስተያየት የምሰጠው በአብዲራዋ ቲዩብ የፕሮግራሙ ምክትል አስተባባሪ ሆኜ የምሰራው አብዲራዋ ነኝ። ይህ አስተያየት በየትኛው መድረክ ላይ ከማንም ጋር ለመወያየት ፍቃደኛነቴን ፍላጎቴን እና ድፍረቴን የማሳየው ከ1982ቱ የብራዚል የአለም ዋንጫ ዚኮ፣ ሶቅራጥስ፣ ፋልካኦ ጁኒየር ካሉበት ቡድን ለእኔ የአሁኑ ፓሪስ ጀርሜን ይሻላል። ዶና ሮማንና ሀኪምን ቢቀንስ እነሱም እያሉ በአለም ላይ በክለብም በናሽናል ቲምም ለእኔ በአለም ላይ የመጨረሻው ስሪት ከጓርዲዮላው ባርሴሎና፣ ከጓርዲዮላው ማንቸስተር ሲቲ፣ ከቀድሞ 85፣ 86፣ 87 ከነበረው ሊቨርፑል፣ ከአሪጎ ሳኪው እስ ሚላን፣ ከአንጀሎቲው ወይ ከዚዳኑ ሪያል ማድሪድ ሁሉ የሉዊስ ሄኔሪኬ ፓሪስን ጀርሜን ይሻላል። ለፓሪስ ጀርሜን እጄ ላይ ቢኖር መብቱ ቢኖረኝ ጫወታዎቹ ሳይጠናቀቁ ዋንጫውን እሸልም ነበር። እግር ኳስ ውጤት በዋንጫ ድምዳሜ የክለቡን ትልቅነት የክለቡን ኃያልነት የክለቡን ለውጤት የሚያደርገውን ውድድር የመጨረሻው ብያኔ በ90 ደቂቃ ፍሽካ ተበይኖ ዋንጫ የሚያነሰው ክለብ የዛን ዓመት ዓመተ ምሕረቱ ይጠቀስና ሻምፒዮን ተብሎ ዋንጫው ላይ ይጻፋል። ፓሪስ ሴንት ጀርሜን ከዋንጫ በላይ ፓሪስ ሴንት ጀርሜን ከመዳሊያዎች በላይ ፓሪስ ሴንት ጀርሜን ከአሸናፊነት እና ከውድድር ባሻገር ያለ ለዓለም እግር ኳስ እንደ ሞዴል እንደ ሳምፕል መውጁል ተዘጋጅቶለት በዓለም ላይ እግር ኳስን የሚወዱ ሰዎች በሙሉ እውቀት ሊቀስሙበት የሚገባ በአነስተኛ እጅግ በጣም ለእግር ኳስ የተራቡ ነገር ግን እውቅናን ያልሰነቁ በእውቅና ያልታወቁ በዋንጫና በመዳሊያ ትከሻና አንገታቸው አላሸበረቀ የውጤት ራብ ብቻ ሳይሆን የመቀበል ብቃታቸው በእጅጉ የናኘ ምርጥ ተጫዋቾች ያሉበት ፓሪስ ሴንት ጀርሜን ከአስቶን ቪላ ጋር ዛሬ ምሽት ጨዋታውን ያደርጋል። ቪላ ፓርክ በጉልበት በፍጥነት ተቃራኒን በመመከት ካውንተር በመጫወት አምና አርሴናልን ከዋንጫ ሲያስቀሩ ሴቲን እንዲሁ ያሸነፉ አርሴናልን በደርሶ መልስ ስድስት ነጥብ የነጠቁ በታክቲክ አጥንተው የትኛውንም ቡድን ለማኮላሸት የራሳቸውን ሽብልቅ ይዞ የሚዞሩት ኡና ኤምሬ የሀገራቸውን ልጅ ሉዊስ ሄኔሪኬን ሊፈትኑት ይችላሉ። ፓሪስ በንጹህ ፉትቦል የታጠነ በንጹሕ እግር ኳስ የተጠመቀ በንጹሕ እግር ኳስ ነፍስያውን የዋጀ ድንቅ ቡድን ነው። በእንደዚህ አይነት ዘንቃራዎች ሊደናቀፍ ይችላል። እግር ኳስ ነፍስሽን ይማረው እንላለን። ፓሪ ሴን ጀርሜን ከዚህ ውድድር የሚወጣ ከሆነ ፋይናል ደርሶ እንኳን ዋንጫውን ቢወስድ እኔ አያረካኝም። ምክንያቱም ዓለም ላይ ያለ እያንዳንዱ የእግር ኳስ ቤተሰብ ቆሙ ሊመስክርለት የሚገባ እድሜውን ጤንነቱን ህይወቱን የልጁን ጤንነት ለኳስ የሰዋው ሊዊስ ሄኔሪኬ በዋንጫ በክብር ታሪኩ ሊደመደም ይገባል። የጫወታ ዘመን በባርሴሎና እና በሪያል ማድሪድ ተጫወቷል። በ19 ወይም ዘጠና አራት ዘጠና ይመስለኛል የአለም ዋንጫ ስፔን ከጣሊያን ስትጫወት ሀያ አንድ ቁጥር የስፔንን መለያ ለብሶ በክንፍ በኩል ሲጫወት የኤስሚላን ምክትል አሰልጣኝ የነበረው ታሶቲ አፍንጫውን በክርኑ በመስበር ደሙ እንደ ቧንቧ ደረቱ ላይ ሲንጀቀጀቅ የነበረው ያ በክንፍ በኩል እንደ ሪያንጊክስ የሚፈጥ ነው ሊዊስ ሄኔሪኬ ነው። የዛሬው የሰከነ አሰልጣኝ በእግር ኳስ ውስጥ ደሙን ገብሯል። በእግር ኳስ ውስጥ የልጁን ህይወት በካንሰር ገብሯል። በእግር ኳስ ውስጥ ከትዳሩ ርቆ ብዙ አንብቷል። በእግር ኳስ ውስጥ ዕውቀት ለመገብየትና የተለየ ታክቲክ ለመቅሰም ወደ ሮም ተጉዞ ሮማን አሰልጥኗል። እንዲሁ በባርሴሎና የነ መሲንና የነ ማቸራኑን ተጽዕኖ ፈልቅቆ በራሱ አጫወት ካውንተር በመጠቀም አዲስ ታሪክ ሰርተዋል። በስፔን ህፃናትን ከነ ቡስኬት ጋር በመቀላቀል እግር ኳስ ጣዕሟን እግር ኳስ እንደ ከርቤ ለወዳጆቿ ጠረን ያላትን ኳስ በመጫወት አስገራሚነቱን አሳይቷል። ከፔፕ ጋርዲዮላ፣ ከርገን ክሎፕ ከአርሰን ቬንገር ከአሪጎ ሳኪ ከቴሌ ሳንታና በዛ በነሱ እኩሌታ ልናስቀምጠው የሚገባ ብዙም የማይናገር ብዙም የማይቸኩል በአይኑ ብቻ እንቅስቃሴዎች የሚቃኘው ሊዊስ ሄኔሪኬ በዚህ ዘመን ለእኛ በግል የተሰጠ ስጦታ ነው። ሊቨርፑልን አሸንፎ ሲሻገር በሊቨርፑል ያሳየውን ድል ሊቨርፑል ስለወደቀ ፓሪስ ሴን ጀርሜን እንደምንደግፍ አድርገው አስተያየት ሰጡን ሰዎች አሉ። የአምናና የካቻምና የፓሪስ ሴን ጀርሜን እንቅስቃሴ አይተን ፕሮግራም ሰርተናል። ከፓሪስ ሴን ጀርሜን የሚሻል ቡድን ከመጣ ደግሞ በእግር ኳስ አንድ ቦታ መቸከር፣ አንድ ቦታ ደግሞ ተተክሎ መቅረት የለም እግር ኳስ ላይ የምንወደውን ክለብ እንደ ሃይማኖት፣ እንደ ቅርስ፣ እንደ ውርስ፣ እንደ ጾታ፣ እንደ ዜግነት፣ እንደ እምነት ይዘን በእግር ኳስ ግን እግር ኳስን ላጸደቁ ክለቦች ቆምን፣ እያጨበጨብን አድናቆታችንን መቸር የምንደግፈውን ክለብ መካድ አይደለም። የቆሙ ኳሶች በቀጥታው ወደ ጎል ማይመቱበት የማዘምቶች ማይሻሙበት እንደ ኃጢአት እንደ ኩነኔ የሚታዩበት በደብል ፓስ ራሳቸውን ያረቀቁ በስሩ ፓስ እጅግ የመጠቁ ነገር ግን በየትኛውም ክለብ ለገበያ ቢቀርቡ ብዙ የማይፈለጉ እግር ኳስ እንደ ጉንዳን እንደ ንብ የህብረት እንቅስቃሴ መሆኑን ያሳየን ሉዊስ ኤንሪኬ የዋና ከተማዋ ቡድን አርሴናል፣ የዋና ከተማዋ ቡድን ማድሪድ፣ የዋናው ከተማ ቡድን ሙኒክ፣ የዋናው ከተማ ቡድን የሚጋጠሙት ሁለተኛ ከተማ ከሆኑት ከአስቶን ቪላ፣ ከኢንተርሚላን፣ ከዶርትሙንድና ከባርሴሎና ጋር ነው። አራት የዋናው ከተማ ቡድኖች። ለዚህ ዋንጫ ብዙዎቹ አጭቷቸዋል። ኤፍል ታወር በፓሪስ ሴንት ጀርሜን ከለር ትደምቅ ይሆን? አንድም የክለብ ድጋፍ ግንኙነት ሳይኖረን በሊዊስ ሄኔሪኬ አማካኝነት ወደ ፓሪስ ልባችን ሸፍተዋል። በዓለም ላይ ኢንቨስት ያልተደረገበት የገንዘብ አይነት፣ የተጫዋች አይነት የለም። ነገር ግን በተጫዋች ጥራትና ዝናና ክብር በመያዝ ደካማው ስብስብ ይህ ነው። በህብረት ስራ ግን ፓሪስ ትደምቃለች የሚል ምኞት አለን። ለእግር ኳሳዊ ፍልስፍና ዳግመኛ ነፍስ መዝራት እንደ አረንጓዴ ከባቢ አየር፣ እንደ ተፈጥሮ ጥበቃ ማይክል ጃክሰን ኤርዝ ሶንግ ብሎ የምድርን ተፈጥሮዊ ጥበቃ እጅግ በጣም መጨፍጫፊዎች እየተበሳጨ የዘፈነውን ኤርዝ ሶንግ አይነት ለምድራዊ እግር ኳስ ልቀት የሚጨነቀው ሊዊስ ሄኔሪኬን ከማይክል ጃክሰን ጋር አንድ ላይ እያነሳን እግር ኳስ ኖቤል ቢያሸልም ሊዊስ ሄኔሪኬ ኖቤል ያገኛል እንላለን። ባርሴሎና ከዶርትመንድ የተጠናቀቀ ይመስላል አራት ለባዶ። እንዲሁም የፓሪስ ኢንጀርሜንና የአስቶንቪላ ስፔናዊው ኡናኤምሪ ውጤት መቀልበስ ውጤት ማሳጣትና ጫዋታ አበላሽቶ አደናቅፎ መጫወት ይችሉበታል። የፓሪስን ስርዓተ ቀብር ወይም ደግሞ ግብአተ መሬት ሊያሳዩን ይችላሉ። ፓሪስ ከወደቀች እግር ኳስ ነፍስሽን ይማረው ብለን ወደ ሌሎች ጫዋታዎች እናማትራለን። ለእግር ኳስ ሲባል ግን ፓሪስ ዥን ለፊፋም ሲል ለዓለም የሕፃናት ማሰልጠኛ ማዕከል ሲል ፓሪስ ሴን ጀርሜን ቢያልፍ የግል ፍላጎቴን በዚህ የአየር ሰዓት ጊዜያችሁ ወስጄ የአየር ሰዓታችሁን ነጥቄ ፍላጎቴን አንጸባረኩኝ ያለ አንድ ማስረጃ በተናጠ የውስጥ ስሜት በአጓጉል ድጋፍ ሳይሆን በማስረጃና መረጃ ሜዳ ላይ በሚታይ ፍላጎት በመሆኑ እዩና ወንጅሉኝ፣ እዩና ፍረዱኝ። ፓሪስ ሴን ጀርሜን በዋንጫ ይደምቅ ዘንድ በእግር ኳሳዊ ስልቱ እያደነቅን ጸሎት ፍላጎታችን ከሊዊስ ሄኔሪኬ ጋር ይሆናል። ልጁ በካንሰር የሞተችውንም በፓሪስ ይካሳል ብለን እናስባለን። አብዲራዋ ነኝ፣ በአብዲራዋ ቲዩብ ሰላም ቆዩን።